ከአማራ ፋኖ ሕዝባዊ ድርጅት አፋሕድ የተላለፈ የእንኳን አደረሳችሁ መልዕክት ምንም እንኳን የአማራ ህዝብ ህልውናው አደጋ ውስጥ ገብቶም ከፋሽስታዊ አገዛዝ በምድርና በሰማይ በሚወርድበት እሳት እየተፈተነ ቢሆንም በዚህ እጅግ አስቸጋሪ በሆነ በሞትና በህይወት መካከል ውስጥ ለሆነው ህዝባችንና ሰራዊታችን እንዲሁም ለመላው የክርስትና ሃይማኖት ተከታዮች እንኳን ለብርሃነ ትንሳኤው በዓል በጽናት አደረሳችሁ። የአማራ ፋኖ ይፋዊ የትጥቅ ትግል የጀመረው አሁን ላለበት የህልውና ትግል አንደኛውና ዋነኛው ገፊ ምክንያት ባዕድን እና ርዝራዦቹ የዘመናችን አስቆረቱ ይሁዳ ሆነው በህዝባችን ላይ በሚፈጽሙት ክደት ህዝባችንንም አሳልፈው እየሰጡ በመሆኑ ነው። የመሳወት በግ ሆኖ የቀረበውን የአማራ ህዝብ ከታወጀበት የዘር ማጥፋት ዓላማ ያለው ጦርነት በክንዳችን ለመታደግ ዛሬም በትግል ሜዳ ጸንተን ድርጅታዊ ትግል በማድረግ ላይ እንገኛለን። እርግጥ ነው ከነገው ትንሳኤ በር ለመድረስ ሰሞነ ህመማን ማለፍ ግድ እንደሆነ ሁሉ አማራ ወደ ማይቀረው ድል ከመድረሱ በፊት የመከራ ዘመን እያሳለፈ ይገኛል። ነገር ግን አንድ እውነት አለም፣ በፈተናው የበረታ የጨለማውን ጊዜ ያልፏል፣ ህመማቱንም የጸና የትንሳኤውን ብርሃን ያየዋል ሲል የአማራ ፋኖ ሕዝባዊ ድርጅት አፋሕድ ገልጿል። ትግላችን የቱንም ያክል ፈታኝና መራር ቢሆንም የማይተካ የህይወታችንን ዋጋ እየከፈልን የአማራን ህዝብ ትንሣኤ በመስዋዕትነታችን እናረጋግጣለንም ብሏል። ይህን የትግል ቃል ኪዳናችንን እያስታወስን የትንሣኤ በዓል በአብሮነት የሚከበር በዓል በመሆኑም ካለንበት ወቅታዊ የትግል ሁኔታ አኳያ በዓሉን ስናከብር በከፍተኛ ጥንቃቄ ሊሆን ይገባል። ይህ የደም ግብር የለመደ ፋሽስታዊ የብልጽግና አገዛዝ ከሰሞኑ በህዝባችን ላይ እየፈጸመ ያለው ተከታታይ ጅምላ ጨራሽ የሰው አልባ አውሮፕላን ጥቃት በበዓሉ ዋዜማና ሰሞናት ሊቀጥል የሚችል መሆኑ ታውቆ ለጥቃት ተጋላጭ ሊያደርጉን የሚችሉ መሰባሰቦችንና የተጋላጭነት ሁኔታን የሚያሳድጉ ሁኔቶችን ከመፍጠር ተቆጥበን በተለመደው የመረዳዳት መንፈስ እንድናከብር ለህዝባችንና ለሰራዊታችን የጥንቃቄ መልዕክት እናስተላልፋለን። በመጨረሻም የአማራ ህዝብ ትግል በፈተና የተሞላ መራርና ዋጋ የሚከፈልበት ነው። ነገር ግን ዋጋ የምንከፍለው ለአማራ ነጻነት፣ ለኢትዮጵያ ሀገረ መንግስት መጽናት ነው። ፈተናና መከራው የቱን የሚያክል ቢበረታም የአማራ ድል የኢትዮጵያ አሸናፊነት አይቀሬ ነው። ትንሣኤ ጨለማን የመርታት የብርሃን መንገድ ነው። ትንሣኤ ከባርነት የመውጣት ነጻነት ነው። ትንሣኤ በእውነት መስመር የሚገለጥ አሸናፊነት ነው። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ያዚ 11 2017 ዓ ም የአማራ ፋኖ ህዝባዊ ድርጅት አፋ